ሄርሜላ በአብረሽ ፍቅር አብዳለች ውዶቼ። እንደዛ ነው በተመሳሳይ ማለት ነው ውዶቼ፣ በተመሳሳይ እያያችሁ ነው። ወይኔ ሄርሜላ የኔ ቁንጆ ግን አምሮ ብሻል። ይሄ ዓለም አድነቅ ጋይስ፣ ሌላ ሽግር ነው። አምሮባታል ባይሰው ማለት ነው። እንዲህ ይዘፋፈናሉ። እሱም የዘፈነላት ነው እሷም የዘፈነችላት ነው። ጉድ አመጣ መጣ ወጉድ። ዘሩ ቀለጠ። አሁን ዘሩ ቀለጠ ማለት ማማ ዝናሽ ኮነታን ነው። የሀገር ያለ የሀገር ያለ የመንግስት ያለ ያለችው ለአብርሽ ነው። አብርሽ መስማን ጥጣ አድርጓል። እንደዚህ አይነት ነገር ኮሜዲያ የሚፈልጉ እቅፍ እያት እያት፣ እንዴት አባቱ እንዳቀፈች። በነገራችን ላይ ይሄ ቪዲዮ ዛሬ ቢለቀቅም ትላንትና ነው የተሰራ። ለምን ብትሉ ይሄ ልብስ ቦታ ምሳ ነው የተሰራና እሷ ደግሞ ፋብላ ማለት ነው። እንዲህ ሼቧን፣ ጫማን፣ ልብሷን እያሳየችን ነው። ወይኔ ለእኛ ሳአዲስ ነገር አይደለም ይሄ እኛ ጋር ሞልቷል። እኔ ቆንጆ በጣም ድካሽ ነው። እና ውዶች አሁን ነው ያየሁት። እና ዘፈን እንዲህ ፍቅር ፍቅር ያጫወተ እኮ ነው አብርሽ። ጋይስ እናንተ ተው የምትሳደቡ ተው ይቅርባችሁ፣ ውዶች ይቅርባችሁ። አጣት ውስታ ስትግቡ አኪ ያደረገ እንዲሁም ሄርሜላ ነው ማለት ነው አብርሽ። ስለዚህ እናቴ እኛም እናቆ። ሌላ ምስጥር አለ ገባችሁ አደለ? እኛም እናቆ